ሰላም ሰላም ያው ለሁሉም ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ዛሬ ደግሞ በእንግሊዘኛ ዝግጅት ተመልሰናል። እንግዲህ በእንግሊዘኛ ዝግጅት ክፍል አንድ፣ ክፍል ሁለት እና ክፍል ሶስት ዝግጅቶችን ይዘንላችሁ መጠን ነበረ። በክፍል ሶስት ዝግጅታችን የዋይ አነባብ እንዴት ነው ዋይ አዜ ኮንሶናንት፣ ዋይ አዜ ቫውል፣ ዋይ አዝ ኢ ሳውንድ እና ዋይ አዝ አይ ሳውንድ የሚሉ ዝግጅቶቻችን ዘንዳችሁ መጠን ነበረ። ከዛ በፊት ባሉ ዝግጅቶቻችንም የፊደላት ወይም የሌተሮች ሳውንድ እንዲሁም ደግሞ የቫውል ሳውንድ እና የኮንሶናንቶችን ሳውንድ እንዴት ነው የምናነበው የሚለውን ለማሳየት ሞክረናል። በዛሬው ዝግጅታችን ደግሞ ኮንሶናንት ብሊንድ፣ ኮንሶናንት ብሊንድ ይላል ወይም የተነባቢዎች ጥምረት ማለት ነው። እንግዲህ ኮንሶናንት ማለት ተነባቢ ማለት እንደሆነ አይተናቸዋል። ኮንሶናንት እና ባወል ባያሳየንበት ዝግጅታችን ብሊንድ ማለት በዛሬው ዝግጅታችን ቅልቅል ማለት ነው። ስለዚህ ኮንሶናንት ብሊንድ ሲባል የኮንሶናንት ቅልቅል ወይም የኮንሶናንቶች ጥምረት ማለት ነው። በሌላ አባባል ባጭሩ ሁለት ኮንሶናንት ሌተሮች ተከታትለው የሁለቱም ሳውንዶች በተከታታይ አንደኛው አንደኛውን ሳያጠፋው የራስ የራሳቸውን ድምፅ ማውጣት ሲችሉ ኮንሶናንት ብሊንድ ይባላሉ። እንግዲህ እነዚህን እንዴት እንደምታነቡ የምናሳያችሁ ይሆናል። እንዲሁም ደግሞ በእነዚህ በኮንሶናንት ብሊንድ የመሰረት ናቸውን ቃላት ወይም ወርዶችን በአማርኛ ያለ ምናልባትም የአማርኛ ትርጉም የምትፈልጉ ልጆች እና እንዲሁም ደግሞ አማርኛ ማንበብ የምትችሉበትን በዚሁም እግረ መንገድ ማየት እንድትችሉ በአማርኛም እየተረጎምን ይዘንላችሁ መጠናል። ሳብስክራይብ ያላደረጋችሁ ሳብስክራይብ እያደረጋችሁ፣ ላይክ ሸር እያደረጋችሁ እያደረጋችሁ ዩቲባችን አበረታቱ ቤተሰብ ሆኖን እንግዲህ መማር የምትፈልጉ እዚህ ታች ላይ ባስቀምጥ ነው ስልካችን እየደወላችሁ አናግሩን። የምትፈልጉትን ትምህርት በምፈልጉት ሰዓት እናስተምራለን። እሺ፣ በመጀመሪያው ብር ብር፣ ኤድ ብሬድ ብሬድ። እንግዲህ ቢ እና አር ተከታትለው መጣው ብር ኤድ ብሬድ ብሬድ በአማርኛ ዳቦ ማለት ነው። ስለዚህ ቢ አር ሁለቶቹ ካለ ባውል ራሳቸው ኮንሶናንቶቹ ብቻ መጣው የሁለቶቹም ድምፅ ሲወጡ ታያላችሁ። ሌላው በቀጣዩ ላይ እንደምታዩት ቢ አር የው ተከታታይ መጣ። ይህ ኮንሶናንት ብሊንድ ማለት ሁለት ኮንሶናንቶች ካለ አናባቢ የራስ የራሳቸውን ድምፅ በተከታታይ ተደርድረው ዝም ብለው ካለ ምንም ባውል ወይም ደግሞ ምንም አናባቢ ጣልቃ ሳይገባባቸው ሁለቶቹም መጠው የሁለቶቹም ድምፅ በአንዱ አንዱ ምንም አይነት ተጽዕኖ ሳያሳድርበት የራሴ የራሳቸውን ድምፅ ማውጣት ሲችሉ ኮንሶናንት ብሊንድ ይባላል። በዚያ መሰረት ብር ኡም ብሩም እንግዲህ ኦኦ ው ሳውንድ እንዳለው በምናልባትም በሚቀጥለው ዝግጅታችን ምናልባት ባውል ጋ ስናመጣ ይህንን ነገር ይዘንላችሁ መጣ እንችላለን። በውል ኮንሶናንት ዲያግራፍ እና በውል የሚባሉ አሉ። በእነዚያ ዝግጅታችን ስለ ኦኦ እንዴት አይነት ድምፅ እንደሚኖረው የምናሳያቸው ይሆናል። ስለዚህ ብሩም ኦኦ ው የሚል ድምፅ አለው። እዚያ ኤም ም ቢና አር ብር ውም ብሩም ብላችሁ በአማረኛው ደግሞ መጥረጊያ፣ መጥረጊያ የሚል የአማረኛ ትርጉም አለው ማለት ነው። ብል ቢና ኤል ሁለቶቹ ኮንሶናንት ናቸው። ከዚያ ብል ኦክ እንግዲህ ኦ ኦ ሳውንድ አለው። ሲኬ ደግሞ ክ ሳውንድ አለው። ከዛ ብሎክ ብሎክ ዩት እንግዲህ ቢና ኤል ምንም ቫውል አልገባባቸውም። ተከታትለው ሁለቶች መጡ። በዚያ መሰረት ኮንሶናንት ብሌንድ እንላቸዋለን ወይም ሁለቶቹ ድምፅ በአንድ ላይ ተጣምረው የራሴ የራሳቸውን ድምፅ ሲያወጡ ብሊንድ ይባላሉ ወይም ኮንሶናንት ብሊንድ ይባላሉ። በዚያ መሰረት ብሎክ ብላችሁ ስታነቡ በአማርኛው ማገድ መከልከል ማለት ነው። ብሎክ አድርገው ከተባላቸው አግደው ከልክለው ማለት ነው። ሌላው ሲ እና ኤል ክሎድ ክሎድ ክሎድ እንግዲህ ሲ ክሳው እንዳላት ኤል ደግሞ ል ከዚያ ኦውድ ኦ ዩ ኦ ሳውንድ አለው። ዲድ እዚያ ክላውድ ደመና ደመና ወይም ጉም በመባል የሚታወቀው ደመና ማለት ነው በአማርኛ ትርጉሙ። ኤፍ ኤል እንግዲህ ሁለቶችም ኮንሶናንት ናቸው። ከዛ ቀጥሎ ያለው ነው ባውል የሆነው ኤፍ ኤል ሆኖ ፍላግ ፍላግ። ኤፍ ሳውንድ እዚያ ኤል ል እዚያ አ ጂ ደግሞ ግ ሳውንድ አለው። ስለዚህ ፍላግ ፍላግ ተብሎ ሲናበብ በአማርኛው ባንዲራ ወይም ሰንደቅ አላማ የሚባለው ማለት ነው፣ የአማርኛ ትርጉሙ ነው። ፒና ኤል ሁለቶቹም ኮንሶናንት ናቸው ካለ አናባቢ ብቻቸውን ኮንሶናንቶች ወይም ተነባቢዎች መጠው የራስ የራሳቸውን ድምፅ እንዴት እንደሚያወጡ ላሳያችሁ። ፕል አስ ፕላስ፣ ፕላስ። ስለዚህ ፒም ኤልም ካለ አናባቢ ሁለቶቹም ኮንሶናንት ብቻቸውን መጡ፣ ከዚያ ዩ ከዚያ ኤስ ስ ሳውንድ እንዳለው ፕላስ ፕላስ ብላችሁ ስታነቡ በአማርኛ ትርጉሙ መደመር መደመር፣ ምልክቱ በሂሳብ ወይም በማትስ ውስጥ ያለው ምልክት መደመር የሚባለው ማለት ነው። ፕላስ ማለት ኤፍ እና ኤል ዩ ተከታትሎ መጧል። ግን ምንም ባውል የለውም። ሁለቱ ኮንሶናንት ብቻ በተከታታይ መጥቶ ይህም ኮንሶናንት ብሊንድ ይባላል፣ ወይም የኮንሶናንት ጥምረት ፍል አውር ፍላውር ፍሎር ዩ ኤ ዚ ኤል ኦኦ ደብሊው ኦር ዚያ ር አበባ ማለት ነው። ፍላወር ይላል አበባ። በአማርኛው ትርጉሙ አበባ ማለት ነው። ኤስ እና ፒ እዩት። ስ ፕ አይደር እንግዲህ ሎንግ ቫውል ባዘጋጀንበት ክፍላችን አይ እና ኢ ከመጣ አይ መጨረሻ ከሆነች ሳይለንት ትሆናለች። ግን ከዚህ ጋር ስፓይደር ስፓይደር ስንል የአይ እንደ ኢ ነበረ አብዛኛውን ሳውንዷ የሚወጣው። ግን ከዚህ ጋር ላይ ሎንግ ቫውል ሆና ነው የመጣችው፣ ምክንያቱም ቫውል ወይም አይ ኮንሶናንት ኢ ሆኖ ነው የመጣው። ስለዚህ እችን አይ ብላችሁ ታነባላችሁ። ከዚያ በኮንሶናንት ብሊንድ ደግሞ ሁለቶቹንም የራስ የራሳቸውን ድምፅ ስፕ ስፕ አይደር ስፓይደር ስፓይደር፣ ወይም ሸረሪት የሚል የአማርኛ ትርጉም አለው። ስፓይደር ብላችሁ ልታነቡት ትችላላችሁ ማለት ነው። ኤስቲ ስት አር ስት አር ስለዚህ ኤ አ ሳውንድ አለው። በሾርት ቫውል ሩል ማለት ነው። ሾርት ቫውል ፕሮፐርቲ በሎንግ ቫውል እንደ ኤ ይነበባል። ሾርት ቫውል ደግሞ ሲሆን አ ሳውንድ ይኖረዋል። ሾርት ቫውል የሆነበት ምክንያት ከዚህ ጋር ላይ ሌላ ቫውል አስከትሎም አልመጣም፣ ወይም ደግሞ ተከትሎት የመጣ ከቫውል ኮንሶናንቱን የመጣ ስለደለ እንደ አ ይነበባል። በዛ መሰረት ስታር ስታር ኤስስ ሳውንድ ቲት ኤአ አር ር በዚያ መሰረት ስታር ስታር ስትሉ ኮከብ ኮከብ የሚል የአማርኛ ትርጉም አለው። ስለዚህ ስታር ብላችሁ ታነባላችሁ። ኢ ኢ ሎንግ ሳውንድ ነው ያለው። ሎንግ ሳውንድ ኢ ኢ ሳውንድ ነው ያለው። ኢ እንደ ኤ ነበር የሚነበበው፣ ከዚህ ጋር እንደ ኢ ታነቡታላችሁ። በዚያ መሰረት ስት ት ያው ቲ ት አር ር ኢ ትር ኢ ትሪ ትሪ ብላችሁ ስታነቡ ዛፍ የሚል የአማርኛ ትርጉም ያለው ቃል ይሆናል ማለት ነው። ሌላው ቢ አር ቢ አር አይ ዲ ጂ ኢ እንግዲህ ይሄ ኮንሶናንት ብሌንድ እንደምታዩት የተነባቢዎች ጥምረት ነው ብያቸዋለሁ። ተነባቢዎቹ ደግሞ ሁለት ተነባቢዎች በተከታታይ ካላናባቢ ሲመጡ ነው ያቸዋለሁ። በዛ መሰረት ቢ እና አር እዚህ ጋር ላይ በመጀመሪያው ላይ መጣው ቀጥሎ ቫውል የሆነው አይ መጣ። ሀዚያ ዲጂ ሀዚያ ብሪጅ ብሪጅ። ዲ ሳይለንት አረጋላቸው። ብሪዲጅ አትሉ ብሪጅ። አይ ኢ ሳውንድ ይኖረዋል። ምክንያቱም ከዚህ ጋር ላይ ሎንግ ቫውል አይደለም ሾርት ቫውል ፕሮፐርቲ ነው ያለው። በዚያ መሰረት ብሪጅ ብሪጅ ወይም ድልድይ የሚል የአማርኛ ትርጉም አለው። ድልድይ የሚል የአማርኛ ትርጉም አለው ማለት ነው። ፒ እና አር ተከታትለው መጥተዋል። ከዚህ ላይ ሁለቱም ኮንሶናንት ናቸው። ከዚያ ኤ ዋይ ኤ ዋይ ከዚያ ፕር ኤይ ፕሬ ፕሬይ መጸለይ ማለት ነው በአማርኛው መጸለይ። ስለዚህ ፕራይ ብላችሁ ታነባላችሁ። ኤስ እና ኤም እነዚህም ሁለቱም ኮንሶናንት ናቸው። ከዚያ ቀጥሎ ነው ቫውል የመጣው ኦ ሎንግ ሳውንድ አለው። ምክንያቱም ኦ ኮንሶናንት ኢ ወይም ኦ ኮንሶናንት ኢ ሆኖ ስለመጣ፣ ኬ ኮንሶናንት ነው። ስሞክ ስሞክ ስሞክ ብላችሁ ታነባ ኤስ ስ ኤም ም አዚያ ኦክ ኦክ ስሞክ ወ ማለት ነው ስሞክ ስሞክ ብላችሁ ታነባላችሁ። ኦ ስሞክ ወይም ማጨስ ስሞክ ሳይሆን ስሞክ። ኦ እንዳለ ራስዋን ኦ ተብላ ነው የምትነበብ። ስሞክ ከዚያ ጂና ኤል እዚህ ጋርም ኮንሶናንት ናቸው። እዚያ አ እዚያ ኤስ ኤስ ስ ግላስ ግላስ ግላስ ብርጭቆ ማለት ነው። እዚህ ጋር ላይ ሳር አይደለም ግራስ ነው ሳር፣ እዚህ ጋር ግላስ ስለሆነ ብርጭቆ ሆኖ መሆን ያለበት የአማርኛ ትርጉሙ ሳር ትክክል አይደለም። ሲጻፍ ነው ስቴፕ የተፈጠረው። ከዛ ኤስ ፒ አይ ኤል ኤል ይሄው ኤስ እና ፒ ኤስ እና ፒ ሁለቱም ኮንሶናንት ናቸው። አይ እንደ ኢ ይነበባል። ከዚህ ላይ ሾርት ቫውል ናት፣ ምክንያቱም ኮንሶናንትም አልመጣም ሌላ ቫውልም ተከትሏ ስላልመጣ ሾርት ቫውል ናት። ኢ ትነበባለች እንደ ኮንሶናንት ወይም እንደ ሎንግ ባውል ስትሆን ደግሞ እንደ ኢ ኖ እንደ አይ ትነበባለች። አይ እንደ አይ የምትነበብበት አጋጣሚ ያለ፣ ግን ሎንግ ሳውንድ ሲኖራት ማለት ነው። የዚ ጋር ሾርት ሳውንድ ነው። ከዛ ስፒል ስፒል ብላችሁ ታነባላችሁ። ወይም መፍሰስ ስፒል መፍሰስ ይሆናል ማለት ነው። ከዚ ሲአር ክሪፕ ክሪፕ ክሪፕ ይችም ኢ ሳውንድ ነው ያላት። ክሪፕ ሲ እንደ ክ አር እንደ ር እዚያ አይ እንደ ኢ ብ ክሪብ፣ የህፃን አልጋ የህፃን አልጋ ማለት ነው። ሌላው ኤስሲ ኤስሲ ኤ አር ኤፍ ይኸው፣ ኤስሲ ኤስ እንደ ስ እዚያ ሲ እንደ ክ ኤ እንደ አ አር እንደ ር ኤፍ ደግሞ እንደ ፍ እንደሚነበብ ታውቃላችሁ። እዚያ ስካርፍ ስካርፍ የአንገት ፎጣ ስካርፍ ማለት የአንገት ፎጣ ማለት ነው። ስለዚህ የአንገት ፎጣ ወይም ስካርፍ ብላችሁ ልታነቡ ትችላላችሁ። ሌላው ስኔክ፣ ኤስ እና ኤን ስ ከዛ ኤን ን ከዛ ኤ እንደ ኤ ታነባላችሁ ክ ስናክ፣ ስናክ፣ ስናክ ወይም እባብ የሚል የአማርኛ ትርጉም ይኖረዋል። እባብ ሌላው ኤስ እና ፒ ፕ ከዚያ ኦኦ ኡ ከዚያ ኤን ን ስፑን ስፑን ወይም ማንኪያ ማንኪያ የሚል የአማርኛ ትርጉም አለው ማለት ነው። ጂ አር ኤ ኤስ ኤስ ጅን ግ ዚ አር ር ኤ አ ዚ ኤስ ኤስ ግራስ ግራስ ግራስ። እንግዲህ የሌተሮችን ሳውንድ ከሌተር ዝግጅታችን ወይም ፊደሎችን ባዘጋጀንበት በዛ ሳውንድ ክፍል አንድ አዘጋጅተናል። እዛ ላይ ገብታችሁ እዩ። እያንዳንዳቸውን አነባባቸውን ደግሞ ክፍል አንድ ክፍል ሁለት ክፍል ሶስት ላይ በተከታታይ እየተዘጋጁ ስለሆኑ እየገባችሁ እዩ። መማር የምትፈልጉ ሀሎ በሉን። በኢሞ በዋትሳፕ በቴሌግራም እንገኛለን። በስልካችን ደውሉልን። በሌላ ዝግጅት እስከምንመጣ ሰላም ሁኑ። ሳብስክራይብ ያላደረጋችሁ ሳብስክራይብ እያደረጋችሁ ቻው።